ኢየሱስን የሆነ ቀን ተከትሎ ሰምቷል፣ ማለት ነው። በስሜ አጋንንት እንተወጡ ሲል ቀጠለ። ሰው በኢየሱስ ክርስቶስ ይላል፣ ሰፈር ለሰፈር ከእንጨት ወደ ኢየሱስ ዞር ብሎ ረኔ ቤት እንዳመጣለሁ እስራኤላዊ እኮ አጠገቡ ቆሞ እላዩ ላይ ተንጠልጥሎ እኮ አይፈውስም። አንተ ነህ የምታነፃን አለው። ችሎታ አደለም የተጠየቀው፣ እንዲው ፈቃድ ቢሆን ልታነፃኝ ትችላለህ፣ ብቻ አደለም ከለው፣ ወድቆ ሰገደ ይላል ምን ማለት ነው? የሰውየው መንጻትን አለመንጻት በኢየሱስ ፈቃድ ላይ እየተመሰረተ ነው። ትችላለህ አደለም፣ እፈቅዳለሁ። ስለዚህ ሰወር ነገር አድርጎት ፈወሰውና በዚሁ ይዳለ እንዳትመለስ ወደ ጉባኤ ዋሉ ነፃ ብሎት ነካው። አደለም የሚለው መጀመሪያ ነካው ነው የሚለው። አሁን ከለምጹ የማርከስ አቅም ይልቅ ኢየሱስ የመቀደስ አቅም ይበልጣል። እኔ ቤትማ እንዳትመጣ ከቤቴ ጣራ በታች ልትገባ የሚገባኝ ሰው አደለሁም። ማለት እኔ መቶ አለቃ ስለሆንኩኝ ኦርደር ይገባኛል። ስለ ሰይጣኑ ሳይወራ ሴትዮዋና ኢየሱስ ጨረሱ። ወደቤት ወደ ቤትሽ ሽ ይጄ አላት። ሴትዮዋ ወደ ቤቷ ስትል አጋንቱ ከልጇ ለወጥቶ ነበር ይላል። ውጣ ግባ ሳይባባል ማለት ነው። እነሆ አንድ ለምጻም ሰው ወደ ኢየሱስ ቀረበና ከፊቱ ተንበርክኮ እየሰገደለት ጌታ ሆይ ብትፈቅድስ ልታነፃኝ ትችላለህ አለው ኢየሱስም እጁን ዘርግቶ ዳሰሰውና ፈቃዴ ነው ንፃ አለው ሰውየውም ወዲያውኑ ከለምፁ ነፃ ከተራራውም ሲወርድ ነው አደለ የሚለው ከተራራውም ሲወርድ ብዙ ህዝብ ተከተለው ነው አደለ የሚለው ብሉይ ኪዳንን ወደ አዲስ ኪዳን እያመጣ ያዛመደበት የትምህርቱ ወቅት ነው ወይንም የትምህርቱ ቀን ነው ያንን ሁሉ ካስተማረ በኋላ ከተራራ ወረደ፣ ትምህርቱን ጨረሰ። ምዕራፍ ሰባት የመጨረሻው ላይ ቃሌን ሰምቶ የሚያደርገው ካለ፣ ቃሌን ሰምቶ ደግሞ የማያደርገው ካለ ብሎ ቤቱን በአለት ላይና በአሸዋ ላይ ተመሳሳይ ቤት በአለት ላይና ና በአሸዋ ላይ ይመሰረታል። ወጀብ ይመጣል፣ አውሎ ነፋስም ይመጣል፣ ይመተዋል። በአለት ላይ እየተመሰረተ ወይንም ቃሌን ሰምቶ የሚያደርገው ከእናንተ መካከል አደል ያለው፣ ወጀብም ይምጣ አውሎ ነፋስም ይምጣ በኃይል ቢመታውም አይነቃነቅም ቤቱ ግን ደግሞ ሰምቶ እማያደርገው ካለ ያልሰማ አይደለም። ጌታ ኢየሱስ ያለው ሰምቶ እማያደርገው ካለ ግን ምናልባት ቤቱን በአሸዋ ላይ እንደመሰረተ ነው። ወጀብ ሲመጣ ይመተዋል፣ ንፋስ ሲመጣ ይመተዋል፣ ይወድቃል ይልና አወዳደቁም ታላቅ ይሆናል። የተናገርኩትን በሙሉ አድርጉት አለ ኢየሱስ። ከምዕራፍ አምስት እስከ ምዕራፍ ሰባት መጨረሻ አስተምሯል። ያስተማርኩትን ሰምታችኋል አድርጉት ብሏቸው ከተራራ ሲወርድ እዛ ተራራ ላይ ሲማር የነበረ ብዙ ህዝብ ቀጥሎ ደግሞ መሬትም ላይ ሲጠብቅ የነበረ ብዙ ህዝብ ኢየሱስን ተከተለው። በእውነት እንደኛ ነው ማለት ነው አይደል? ብዙ ህዝብ የእኛ አይነት በጣም ግር ብሎ ኢየሱስን ተከተለው። ኢየሱስን እንደ መከተል ያለ ክብር የለም። በእውነት ነው እምላችሁ፣ በየትኛውም አጋጣሚ ኢየሱስን ከመከተል እንዳትዘናጉ። ሁልጊዜ እድሜያችሁን ሁሉ በዚህ መጽሐፍ ላይ ተከተሉት የሚል በጣም ብዙ ቦታ አለ። ተከተሉት የሚል አስራ ሁለቱ በተለይ ሁሉ የተከተሉት የሚል አለ ብዙ ህዝብ ተከተለው ይላል እና ከተከተሉት መካከል አንዳንዶቹ እኮ አስራ ሁለቱ መሀል የሉም፣ ግን ቀጥለዋል አይደል? ለምሳሌ ሁን የሆነ ሰውዬ ዮሐንስ ወንጌል ላይ ነው። ሰውዬ በስም አልተጠቀሰ የመናገር ሰው እንደሆነ አልተጠቀሰም። ሂዱና አጋንንት አውጡ ሲላቸው አጋንንት እያወጡ እያለ መንገድ ላይ እየሄዱ የሆነ ሰውዬ በኢየሱስም ስም አጋንንት ሲያወጣ አገኙት። አንተ አሉት፣ አቤት በል። ከዛሬ ጀምሮ እንዳታድርግ ብለው ከለከሉትና ሲመለሱ ሌላ ሰው እኮ መንገድ ላይ አግኝተን በስም አጋንንት ያወጣል ስምን እየጠራ ተአምር ያረጋል እና ከለከል ነው ሲሉ የማይቃወመን ከእኛ ጋር ነው አላቸው። እና ኢየሱስን የሆነ ቀን ተከትሎ ሰምቷል ማለት ነው በስሚያ ጋር እንተወጡ ሲል ቀጠለ። ሰውዬ በኢየሱስ ክርስቶስ ይላል ሰፈር ለሰፈር መከተል ጥሩ ነው። ጌታ የተባረከ ሆን የሆነ ቦታ እንገናኛለን እና እዚህ ምዕራፍ ስምንትም ላይ ብዙ ህዝብ ተከተለ ያለው ከዛ ከነበረው ህዝብ መካከል አይ ቲንክ ተራራ ላይ አልነበረም ይሄ ሰውዬ መሬት ላይ ነው የነበረው። ምክንያቱም ከህብረተሰቡ መካከል የተገለሉ ስለሆኑ ህብረተሰቡ መሀል ገብቶ መቀመጥ አይችሉም። እና ኢየሱስ ከተራራ እንደወረደ ሰምቶ ሰውየ ሮጦ መጣ። እንደምታውቁት የብሉይ ኪዳን መጽሐፍትን ጌታ ኢየሱስ ክርስቶስ ወክ ያደረጋቸው ማቴዎስ ወንጌል ላይ ነው። የማቴዎስ ወንጌል ላይ ያለው ኢየሱስ የመጽሐፉ ሰው ነው። ማኖፍ ስክሪፕቸር ነው አይደል? ተብሎ የሚጠራው ኢየሱስ ማቴዎስ ወንጌል ላይ ድርክ፣ ዮሐንስ ወንጌል ላይ የዘላለም ህይወት ነው፣ ማርቆስ ወንጌል ላይ ታማኝ አገልጋይ ነው፣ ሉቃስ ወንጌል ላይ የሰው ልጅ ነው እንደምንለው በማቴዎስ ወንጌል ላይ የእግዚአብሔር መሲህና የአይሁድ ንጉስ ቢሆንም መጽሐፉ ላይ ግን ማኖፍ ስክሪፕቸር ነው የመጽሐፉ ሰው ነው። በጣም ብዙ የብሉይ ኪዳን መጽሐፍት የተፈጸሙት ጌታ ኢየሱስ ክርስቶስ በምድር ላይ እያለ፣ እንዲህ የተባለው ቃል ተፈጸመ፣ እንዲህ የተባለው ቃል ተፈጸመ፣ እንዲህ የተባለው ቃል ተፈጸመ የሚለው በማቴዎስ ወንጌል ነው። እንደ ማቴዎስ ወንጌል ከአራቱ ወንጌላት መካከል እንደ ማቴዎስ ወንጌል የቀደመውን ኪዳን እያመጣ ከኢየሱስ ክርስቶስ እያንዳንዱ እንቅስቃሴ ጋር ያዛመደ ጸሐፊ አታገኙ እና የመጽሐፉ ሰው ነው እና ስክሪፕቸር ላይ ወክ ያደርጋል ኢየሱስ ባይዘው ከዘፍጥረት ጀምሮ እስከ ሁለተኛ ዜና ድረስ ጌታ ኢየሱስ ክርስቶስ ወክ አረገ። ማቴዎስ ወንጌል ላይ የመጀመሪያው የብሉይ ኪዳን መጽሐፍ ዘፍጥረት ነው፣ የመጨረሻው የብሉይ ኪዳን መጽሐፍ ሁለተኛ ዜና ነው አይደል። እና እዚህ መጽሐፍ ውስጥ ጌታ ኢየሱስ ክርስቶስ ወክ ያረጋል። እና በቀደመው ኪዳን ላይ ከተከለከሉት መካከል በሕግ ከተከለከሉት መካከል እንደነዚያ ያሉ ሰዎች ወይንም አሁን እዚህ መጽሐፍ ላይ አንድ ምን ያለበት ሰው ነው የሚለው ለምጽ ያለበት ሰው ኢየሱስን ተከተለው ይላል አሁን ለምጽ ያለበት ሰው ማለት አሁን እኛ በተለምዶ የምንለው አይነት ለምጽ አይደለም ይሄኛው አሁን እኛ በተለምዶ የምንለው አሁን ሰዎች ላይ የሚወጣ አለ አይደል አሁን ብዙ ጊዜ እኛ የምንጠራው እሱ አይደለም እሱ ቀልተው ነው መጽሐፍ ቅዱስ ላይ ያለው ለምጥ የሚባለው እሱ ሳይሆን ሌላ አይነት የቆዳ ህመም ነው ቆዳቸው ይዘው ከላያቸው ላይ ይነሳል ይረግፋል በጣም ከባድ ነው እና የነካ መርከስ ብቻ ሰ ለሰባት ቀን ከከተማ ውጭ ይቀመጣል። የነካ እና እንደዛ አይነት ህመም ነው። በጣም ከባድ ነው። ቆዳቸው ከላያቸው ላይ ብድግ ይላል፣ ሰውነታቸው ላይ ይረግፋል። ስታዩ በጣም ነው የሚያስፈራው። በጣም ለመንካትም ከባድ ነው። ህጉም ደግሞ በብሉይ ኪዳን ማንም እንዳይነካ ይላል። የምታስታውሱ ከሆነ ብሉይ ኪዳን ላይ አንድ ሰውዬ ነበረ፣ እግዚአብሔር በእሱ እጅ ለሶሪያ ድል ሰጠ የተባለ የጦር ጄኔራል። ትዝ ይላችኋል ንዕማን እግዚአብሔር በእጁ ድል አድርጓል ይላል፣ ግን ለምጥ ነበረበት ይላል። እና ኤልሳ ጋር ትዝ ይላቸዋል። መጥቶ በቤቱ የነበረች አንድ አይሁዳዊት ቤት ውስጥ የምታገለግል ትንሽ ልጅ ይላል፣ ጌታዬ እኮ ወደ እስራኤል ብሄድና ሰማርያ እኮ ያንን ነቢይ ቢያገኘው እኮ ይፈውሳል። ከዛ ኤልሳ ጋር መጣ። እሱ ደግሞ እንደ ጌታ ኢየሱስ የሚፈውሰው መስሎት ነው። ጌታ ኢየሱስ ነው እናቴ ነካ ነካ የሚያደርግ። ኤልሳ መሲ አይደል፣ ነቢይ ነው። መንካት አይችልም። መሲው ብቻ ነው የሚችለው። ይህንን ነቢይ ስለሆነ ዘው ብሎ መንካት አይችልም። ህጉ ይከለክለዋል። ይረክሳል ቢነካው ሰውየውን ስለዚህ እኮ ነው ኤልሳ ጋር መጣና የእግዚአብሔር ሰው በዚህ አለ አለ የጦር እንትኑን ይዞ ነው የመጣው ይላል። አዎ አሉት። ማን ነው የሚጠራኝ አለ ኤልሳ ነ ማን ነው አሉት። ምን ፈልጎ ነው ከለምፁ እንዲህ ነካ ነካ አድርገ እንድትፈውሰው ሲሉት በዛው ሂድና ዮርዳኖስ አለው። ጨበጠው የሚለው ከነፃ በኋላ ነው። ሳይነፃ በዛ ሂድ አለው። እንዳመጣ እንደ ሰው ሌላ ከበት ነቢይ ስለሆነ ከመርከስ አይድንማ። ነጽቶ ከመጣ በኋላ ግን ተገናኙ ይላል። አይቻልም። በህግ የተከለከለ ነው። ጌታ ኢየሱስ ጋር ግን ይህ ሰውዬው መጣ ይላል። በጣም የሚገርም ሰውዬ ነው። ከቻልክ አደለም ያለው፣ ብትፈቅድ ነው ያለው። ትችላለህ አለው አለህ አለው። አንተ ነህ የምታነጻን አለው። ችሎታ አደለም የተጠየቀው፣ እንዲያው ፈቃድ ቢሆን ልታነጻኝ ትችላለህ። ብቻ አደለም ከለው፣ ወድቆ ሰገደ ይላል። ዎርሺፕ አረገው። ባይዘው አንተ በእኛ ዘመን የተነሳ ታላቅ አገልጋይ ነህ አደለም ያለው። መሲሁን አለው። ለየተኛውም ካህን ምናምን ወድቀው አይሰግዱም። ኢየሱስ ማን እንደሆነ ገብቶታል ይሰውዬ። እና ፈቃደኛ ብትሆን ነው ትችላለህ አለውና፣ ውድቁ ሰገደ አመለከው። ጌታስ ቀድሞ ነካው ነው የሚለው፣ ባይዘ ነፃ ብሎት ነካው አደለም የሚለው፣ መጀመሪያ ነካው ነው የሚለው። አሁን ከለምጹ የማርከስ አቅም ይልቅ ኢየሱስ የመቀደስ አቅም ይበልጣል። ለዛ አሁን ኢየሱስ ሲነካው አይረክስም ሰውዬው፣ ይቀድሳል እንጂ እንደዛ ቢሆን እኮ አይነካንም። እኛንም እንደ ጎትቶ ያወጣን እኮ ቀድሶን እኮ ነው። ጨረሳችሁ ኑ አደለም ያለን ገብጠን ያለቀልን ነካው ይላል። እንደዚህ ዳሰሰው፣ እፈቅዳለሁ አለ። ምን ማለት ነው? የሰውየው መንጻትን አለመንጻት በኢየሱስ ፈቃድ ላይ እየተመሰረተ ነው። ትችላለህ አደለም? እፈቅዳለሁ አለ፣ ንጻ። ከዛ ሰውየው እኔ በጣም የሚገርምኝ የመጽሐፍ ቅዱስ ጥቅስ ነጻ የሚላለ ነጻ ብቻ አደለም፣ ነጻ ንጽህት ሲል ያውቆ፣ ኢየሱስ ሲፈውስ የልጅ ገላ የሚል አንብባቸው። አሁን የንእማን ሰውየ ኮ ትልቅ ሰው ድል የሚያመጣ ጀኔራል ከሆነ እድሜው ራሱ ትልቅ ነው ሰባተኛው ላይ ሲወጣ ይላል እንደ ልጅ ገላ። የልጅ ገላ ማለት የልጅ ገላ ኮ ለመሳም እኮ ያሳሳል። እንደዛ አይነት ሰጠው፣ ሲፈውስ ያገለገል አይሰጥም። እና ሰው ንጽ ታለ ሲነጻስ፣ ጌታ ኢየሱስ አይ ቲንክ ከሰው መሃል ነጠል አድርጎ ነው አይደል፣ ለማንም እንዳታወራ አለ። ያውሉ ለማንም ይያለ፣ መቼስ ለማንም እንዳታወራ አይባልም፣ ምክንያቱም ያየው በሙሉ ሄዶ ያወራልና። ስለዚህ ሰወር ነገር አድርጎት ፈወሰውና በዚሁ ሂድ እንዳትመለስ ወደ ጉባኤው አለው። በጣም ይገርመኛል። ኢየሱስ በዚሁ ሂድና አለ ራስህን ለካህን አሳይ አለውና ለእነሱ ይህ ምስክር ይሆንላቸዋል። መሲሁ ሊያደረገው የሚችለው ነገር ብቻ ስለሆነ ለሰውየው መንጻቱን ብቻ አይደለም ሰውየው እንዴት እንደ ነጻም ነው የሚያወራው ነካኝ ይላቸዋል። ከዛስ አነጻኝ ሲል መሲሁ ኖ ማለት ነው። ምክንያቱም የትኛውም ነቢይ የትኛውም ካህን በየትኛውም ዘመን እግዚአብሔር በዙ መካከል ያስነሳቸው ታላላቅ ሰዎች ይህንን ሊያደርጉ አይችሉም። ይህንን ሊያደርግ የሚችሉ መሲ ብቻ ነው። ለካህን ንገር አለውን አሳያ አለውና፣ ይህ ለእነሱ ምስክር ይሆንላቸዋል። ለካህናቱ ቴስቲሞኒ ላከው። እዚህ ላለው ህዝብን ያለው አለው፣ ካህናቱን ግን ሰብኬ አላሳምናቸውም። ይሄ ግን ምስክራቸው ነውና ሂዳለው። መጽሐፍ ሲናገር ሰውየውም ሄዶ ራሱን ለካህን አሳይቷል። ከዛ የምትቀጥለዋ ደግሞ ኢያኢሮስ የሚባል ሰውዬ ማርቆስ አምስት ላይ ያለው ሰውዬ ነው። መቶ አለቃ ነው። ከዛ መጣ፣ ኢየሱስ ጋር መጣ ብላቴናዬ በጣም በጠና ታሟል፣ እባክናና እፈውስልኝ ፈውስልኝ ሲለው ጌታ ኢየሱስ ክርስቶስ ምን አለው? ቤትህ መጥቼ እፈውሰዋለሁ አሉ ኢየሱስ። ትህትና ነው የሚገርመኝ ነ ይዛውና አላለው ማደር እመጣለሁ አሉ። ሰው ለማዳን ከሰማይ እየወረደ ጌታ እዚህ ሰው የቤት ሊገባ ማለት እመጣለሁ፣ ቤት ቤት መጥቼ ነው ፈውሱ እያንት። የመቶ አለቃውስ እኔ ቤትማ እንዳትመጣ፣ ከቤቴ ጣራ በታች ልትገባ የሚገባኝ ሰው አደለሁም አለ። እኔ መቶ አለቃ ስለሆንኩኝ ኦርደር ይገባኛል አለ። ሰውየው እምነቱን በሚሊተሪ ሳይንስ ነው ያብራራው። አይ እኔ መቶ አለቃ ነኝ ያለው፣ ሃምሳ አለቃ፣ አስር አለቃ ምናምን ከበታች ያለው እኔ ከበታች ያለውን ሹማምንት ለማዘዝ ቢሮ አልሄድም። ቁጭ ብዬ ነው ማዘው፣ ሳዘው ያደርጋል። ያኛው ለበታቹ ሲያዝ በንግግር ነው የሚያዘው። አንተም መምጣት አይጠበቅም። ቁምና እዘዘው በኦርደር በስልጣን ከሆነው አንተ እኔ ቤት ምን ትሰራለህ? አለው። የበታችህ ነው በሽተው አለው። ተ ኮማንድ ብቻ እዚሁ ቁም አለው። እኔ ቤት ረ አለ። እዚሁ ቆመ። እኔ ገብቶኛል። ቆመ ብትናገር አለማመኔን ብለ ከሆነ የምትመጣው እኔ አምናለሁ። አንተ እዚህ ጋር ቁምና ተናገራል። ወደ ቤት ሂድ፣ ብላቴና በደና ይጠብቀሃል አለው። በሽታውን ሂድ አይደለም ያለው፣ ሰውዬውን ወደ ቤት ሂድ አለው። እኔ መጽሐፍ ቅዱስ ላይ እኮ የሰዎቹ እምነት ሚኒስትሪውን ከፍ ያደርጓል። ብዙ ጊዜ አሁን ኢየሱስ ስላለማመናችን እየታገሰ እያለፈ ይመጣል እንጂ እኛ ብናምን አድቫንስ የሆነ ነገር እናገኛለን። ለምሳሌ እኔ ያች ሴትዮ ልጄ ባጋንንት ተይዛለች ምናምን ያለች ሴትዮ ተደፍታ እግሩ ስር ልጄን ፈውስልኝ ስትለው መጽሐፍ ሲናገር የለመንሽውን ሁሉ ይሁንልሽ፣ ልሽ አደል ያላት ኢየሱስ። አጋንንቱን ውጣ ምናምን አላለም ሲጀምር ሲጀመር። ቤት ናት ልጅቷ፣ እናቷ ናት ፊቱ የቆመችው። የዴሊቨራንስ ሰርቪሱን አሳደገው እምነቷ ስለ ሰይጣኑ ሳይወራ ሴትዮዋና ኢየሱስ ጨረሱ። እዚ ወደ ቤትሽ ሽ ሂጂ አላት። ሴትዮዋ ወደ ቤቷ ስትል አጋንንቱ ከልጇ ላይ ወጥቶ ነበር ይላል። ውጣ ግባ ሳይባባል ማለት ነው። እና ልምምድ አይደለም እየነገርኳቸው ያሉት ጥቅስ ነው ጥቅስ ነው። ሰዎቿ ይሄ ሰውየው አመነ። እኔ ገብቶኛል ሲለው ጌታ ኢየሱስ እንደ እምነት ይሁን አንተ ደዌ ከቤቱ ውጣ አይደለም ያለው። በሰላም ሂድ አለው። በቃ ይሄ ከሆነ እምነት ሂድ በቃ አለው። ብላቴና ደነውኗ አላለ። ሲሂድ ደነውኗ አገኙ ለተፈውሶ አንድ ደግሞ ዮሐንስ አራት ላይ ነው። መጨረሻ ላይ ከሳማሪያዊቱ ሴት ጋር የወራበት ምዕራፍ መጨረሻው ላይ ሰላሳ ምናምን ኪሎ ሜትር የተፈወሰለት፣ ሰላሳ ምናምን ኪሎ ሜትር። እሱም ደግሞ ቤቴ እንዳመጣ ብሎ የእስራኤል ሽማግሌዎችን ነው ኢየሱስ ጋ ላከው። ልመጣ ነው ሲለው ሽማግሌዎች ላከበት፣ እንዳመጣ ቤቴ። ለምን እዚሁ ቁምና፣ በእስራኤል መካከል እንዲያለ እምነት አላገኘሁም አለ ኢየሱስ። ለዛውም እኮ እስራኤላዊ አይደለም ያኛው፣ ደግሞ ሮማዊ እኮ ነው። እስራኤል መሀል ራሱ የለማል ተገርመ፣ ይላል ኢየሱስ ቆሞ ይገርማላል። የእኛ አይነት ነው፣ ፍጹም አህዛብ ነው በእውነት ነው የምላችሁ፣ አምነን እንደ መቶ አለቃው እናስገርመ ውስጥ ኢየሱስም ተገርመ ይለ። እስራኤላዊ ቢያምን ምን ይገርማል? የአብርሃም ልጅ እኮ ነው። ሙሴ ቀይ ባህርን ከፈለኩ ያውቃለ። እስራኤላዊስ ምንም አያቅም። ከድንጋይ ነው እየዞረው ወደ ጌታ ከእንጨት ወደ ኢየሱስ ዞር ብሎ ረኔ ቤት እንዳመጣለሁ። እስራኤላዊ እኮ አጠገቡ ቆሞ እላዩ ላይ ተንጠልጥሎ እኮ አይፈወስም እን ይንጠለጠሉበት ነበር የለ እያጋፉ እየተንጠለጠሉ አይፈወሱም። እንደዚህ ተንጠልጥሎ ተንጠልጥሎ ከእነ ችግሩ ይኖራል። ኢየሱስ ላይ እንዲሰፍሮ አዛቡስ አረቤቴ እንዳመጣ በሕይወታችሁ ላይ ሊሆን አይችልም የተባለ ነገር እግዚአብሔር በእናንተ ሕይወት ያደርግ። ይሄ ሊሆን አይችልም በህግ የተዘጋ ነገር ነው። ኢየሱስ የከፈተው ህግ የቆለፈውን ነው። ኢየሱስ ከፍቶት ገባ። አይነካም ነካ። ኢየሱስ ሰብሬዋለሁ አለ። ተሰብረዋለ በቃ ነፃ ነው አለ አልፍ ያለዋለ። በሰንበት አይሁዳዊ የወደቀ ጣሳ ቀና የማያደረግበት ቀን ላይ ጌታ ኢየሱስ ክርስቶስ አይን ከጭቃ ይሰራል። ስርብር ድቅቅ ነው ያደረገው። በእውነት ነው እምላችሁ የትኛውንም ፕሮቶኮል ሰባብሮ ቀጥታ ነው ወደ አብ ያስገባል። እንመነው በጣም ጥቂት የሰናፍጭ ቅንጣት የምታክል እምነት ተራራ ነቅላ ወደ ባህር ይዛ ትሄዳለች። በጣም ትንሽ እንመነው። ብታምኑ ሲል ጨምርልን አሉት። የሰናፍጭ ቅንጣት የምታክል ቢኖር አለ። አሁን እነሱ ጨምርልን ሲሉት የሰናፍጭ ቅንጣት ምንዋለ የሌላ ምን ጨምረዋሉ? የታለና? የሰናፍጭ ማይክሮስኮፒ ከሆነ የሰናፍጭ ቅንጣት እንዴ! የሰናፍጭ ቅንጣት የምታክል ቢኖር ተራራውን ተነቅለ ትሉ ነበረ። የሚጨምር አይደለም። ከዛ ወዲያው እምነት ስጠን አሉት፣ ሰጣቸው። የእግዚአብሔር ልጅ እንደሆነ አመኑ። ከዚህ የሚበልጥ እምነት የለም። ኢየሱስ የእግዚአብሔር ልጅ ነው ብሎ ከማመን የሚበልጥ እምነት የለም። ትንሣኤ ይሰጣል። ይሄ እምነት የሆነ ነገርን ብቻ አይደለም የሚያስተካክለው። ኢየሱስ የእግዚአብሔር ልጅ ነው ስትል የዘላለም ህይወት ነው የምታገኘው። ክብር ለኢየሱስ ይሁን። ለዘላለም አምናችሁ ለመሬቱ አትጠራጠሩ። ለዘላለም አምናችሁ ትየለ እንዴ። የዘላለም ህይወት ይሰጠኛል ሰጥቶኛል አለኝ ብላችሁ እኳ አምናችኋል። ብሞት ያስነሳኛል ብላችሁ ለዘላለም ያመነ ሰው ለሰባ ዓመት አይጠረጠረም። ይጋጫል ይጋጫል። ክብር ለኢየሱስ ይሁን። እንመን። ብዙ መሥራት ይፈልጋል ጌታ በኛ እንትን ማሰሪያ ሁሉዋ ግን እምነት ነች። በእሱ ላይ መደገፍ እሱም ትረስት ማድረግ እግዚአብሔር ይችላል ስትሉ የእውነት መሆን አለበት። አንደበታችሁ ብቻ ሳይሆን ልባችሁ ማመን አለበት። ወክ ማድረግ አለባችሁ። ይችላል ካላችሁ ወክ ማድረግ አለባችሁ። ክብር ለመንፈስ ቅዱስ ይሁን። በእንደዚህ አይነት እውነት ላይ የተመሰረተ እምነት በእናንተ ህይወት ላይ ለትውልድ የሚተርፍ ነገር ይሰራል። በዚህ በህይወት እንኑር።